ሰላም ሰላም፣ እንዴት አላችሁ የሪል ሾርት ቤተሰቦች ሁሉ ሰላም። ዛሬም እንደተለመደው የቀን አስራ አምስት ዜናዎችን ይዘንላችሁን ይቀርባለን። ይጄላችሁም ቀርበውና ኦርደነኝ አዳዲስ ከውስጥም ከሀገር ውጭም እውነተኛ ትክክለኛ ሀቀኛ ዜናዎችን ይጄላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን፣ አካውንታችሁን አሳድጉ። ይህ የህዝብ አካውንት ነው። ሀሳብ፣ አስተያየት፣ መረጃ ካላችሁ በዲስክሪፕሽን ላይ ሪል ሾርት ኒውስ ሴሪ ሲክስ ናይን በሚለው የቴሌግራም ቻናሌ ላይ ዛጋ መላክ ትችላላችሁ። ማንኛውንም መረጃ መላክ ትችላላችሁ። ምክንያቱም የህዝብ ድምጽ ነው፣ ይሄ አካውንት ለህዝብ እንቆማለን በሚለው እና በዛ መላክ ትችላላችሁ። አሁን ወደ አስተናደውላችሁ ዜና መራለሁ። በመጀመሪያም በአደጋው የሶስት ሰዎች ህይወት ሲያልፍ በሚሊዮን ብር የሚገመት ንብረት ወድሟል። የማይጫው ችቡድ ፋብሪካ ዛሬ ሰኞ መጋቢት አስራ አምስት ቀን 2017 ዓ ም ከጠዋቱ በትግራይ ደቡባዊ ዞን ማይጫው ከተማ በሚገኘው ችቡድ ፋብሪካ ባጋጠሚ ሰዓት አደጋ የሶስት ሰዎች ህይወት ሲያልፍ በሚሊዮን ብር የሚገመት ንብረት ወድሟል። የፋብሪካው የህዝብ ግንኙነት ኃላፊ ለሾርት ኒውስ እንደገለጸው በሰጠው ቃል የእሳት ቃጠሎ አደጋ የተነሳው በፋብሪካው ምርት ክፍል መሆኑን ጠቁሟል። የአደጋው መነሻ ምክንያት ገና አልታወቀም ሲል ገልጿል። ይህ መረጃ እስከተጠናቀርበት ሰዓት ድረስ የሶስት ሰዎች ህይወት አልፏል። አንድ ሰው ደግሞ በሞት አፋፍ ላይ ይገኛል ተብሏል። ሌሎች አካላዊ ጉዳት የደረሰባቸውም ወደ ጤና ማዕከላት ተወስደዋል። የተነሳው ቃጠሎ ፋብሪካው ማሽነሪዎች፣ ህንፃ ላይ በሚሊዮን ብሮች የሚገመቱ ድመት መድረሱ የተገለጸ ዛሬ ከሰቶ ቃጠሎ በሰው ሀይል ና በማሽነሪ ተደግፎ በቁጥጥር ስሩ ውሏል። ማይጫዎች ቡድ ፋብሪካ ከትእምት ኢፈርት ካምፓኒዎች አንዱ መሆኑ ይታወቃል፣ ሲል የሪል ሾርት ኒውስ ዘግቧል። ማይጨው እንግዲህ የኢፈርትየኢፈርት ኒውስ የኢፈርት ካምፓኒዎች አንዱ ነው እና ይህ ችቡድ ፋብሪካ እንግዲህ ተቃጥሏል። እንደምታዩት እንግዲህ የሶስት ሰዎች ህይወት አልፈዋል። አንደኛውም ያው የህይወት እንዳልፈ ነው ለሪል ሾርት ኒውስ የሰጠው መረጃውን የሚገርም ነው እንግዲህ። ይሄ ማለት ጦርነቱ እንደገና ሊነሳ ነው ማለት ነው። በጣም አሳሳቢ ነገር ነው ስማ ትግራይ ውስጥ የተከሰተ ያለውን ነገር በጣም አስቸጋሪ ነገር ነው። በመቀጠልም ድምፃዊ ቾክቻው የክልሉን ፕሬዚዳንት ስልጣን ልቀቁ አለ። ህዝቡ አንቅሮ እንደተፋችሁ በደንብ አውቃችኋል። በዚህ ደረጃ እየቃጃችሁ ነው። ህዝቡ አልፈልግም ብሏል። መውረድ ነው ያለባችሁ። ህዝብ ልማት ይፈልጋል። ህዝቡ መለወጥ ይፈልጋል። መስራት፣ መጠጣት፣ መብላት ይፈልጋል። አሁን ስፍራውን ለሚገባው ብታስረክቡ መልካም ይመስለኛል። ዋጋ ያስከፍላችኋልም ብለዋል በዚህም የተናደደው የሲዳማ ክልል ርዕሰ መስተዳደር አቶ ልዴስታ ሊዳሞ ምላሽ ሰጠዋል ቶኪቻው ስለ ሲዳማ ክልል ምንም ያውቀው ታሪክ የለም ብለው በብስጭት ያው ምላሻቸውን ሰጠዋል እንግዲህ በምን እንደተጣሉ ቀጥለን የምናቀርብ ይሆናል ምላሻቸውንም እየጠባበቅን እንገኛለን እስከዛው እንግዲህ በዚህ ነው እየተጨቃጨቁ ያሉት መነሻቸውም እንደሆነ አይታወቅም በሌላ ዜና ሻሸመኔ ልጆቿን በጉባኤና በጧፍ መብራት መርሀ ግብር አስባለች። ባለፈው ሳምንት መጋቢት ስድስት አርባ ምንጭ ዝጊቴ አቡነ ገብረ መንፈስ ቅዱስ በዓል ንግስ መልሶ ወላይታ ዞን ዳሞት ወረዳ በዴሳ ከተማ አቅረቢያ በደረሰው የመኪና አደጋ ህይወታቸው ላለፉ አስራ ስምንት ወጣቶች የጧፍ ማብራት መርሀ ግብር ተከናውኗል። በመርሃ ግብሩ በዛሬው ዕለት በሻሸመኔ ደብረ ደብር አስቦ ተክለ ሀይማኖት ቤተ ክርስቲያን የሟች ቤተሰቦች ከአደጋው የተረፉ ወገኖች በተገኙበት የተካሄደ ሲሆን በጉባኤውና